በኢኮኖሚስት ላይ የወጣው ዘገባ ስንቱን ድብታው እንደሚከተው ምንም የሚያጠራጥር ነገር የለም። ባለፈው ከማርኮሮቢያው ጋር ጠቅላይ ሚኒስትር አብይ በተነጋገሩበትም ወቅት የተወሰነ ደም ግፊት ያለበትም የተወሰነ እንደሚጨምርበት ወይ ምናምን ሌላ አይነት በሽታ ካለ እንደሚናጋ ይሄንን የምለው? በመሬት ላይ ባለው ነገር በጉልበት በምናምን በምናምን በምናምን የሚባል ነገር የማይቻል የማይሞክር የማይደረስበት ሰማይን የመዋጠጥ ያህል ቅዠት ሆኖ በቀረበት ሁኔታ ውስጥ የኢትዮጵያ መንግስት እንደ ከምዕራባውያን ጋር የሆነ ቅራኔ ውስጥ ገብቶ የትራምፕ አስተዳደር በዚህ በህዳሴው ግድብ ሳቢያ ኢትዮጵያ ላይ ጫና ፈጥሮ ኢትዮጵያ ስለ ህዳሴው ግድብ አልቀበልም ስትል ከዛ በኋላ የትራምፕ አስተዳደር ኢትዮጵያ ላይ የሚፈጥራቸው ነገሮች ይኖራሉ። ያኔ ይህን መሰረት አድርገን የኢትዮጵያ ውስጥ ያለው መንግስት ሲዳከም ምናምን የሚል የቅዠት ትንተና የሚሰሩ ሰዎች አሉ። አብዛኛው አሁን በየትኛው መንገድ የቅዠት ትንተናው እየተነነ ሁሉም ነገር ከንቱ እየሆነ የሚያስቡት ሳይሆን በተቃራኒ እየተገለጠ ሁኔታዎች ስለመጡ ሐዘን ላይ ያሉ ብዙዎች እንዳሉ እረዳለሁ።